የጠፋብህን በሬ ከሌባው ጋር አብረህ የምትፈልገው ከሆነ በፍጹም ልታገኘው አትችልም እንደሚባለው የጠፋውን የትግራይ ሰላም ሰላሙን ከሚረብሹት አሸባሪዎች ጋር አንድ ላይ ሆኜ እፈልገዋለሁ ብትል ሊሆን የሚችል ነገር አይደለምና ጁንታን እንዲያወጋንስ ሲዋስ፣ ጁንታ ደግሞ ማለት ነው ኢትዮጵያን፣ ትግራይን ታላቅ ትግራይ ለማድረግ ታላቅ ትግራይ ለመፍጠር ለመስራት ኢትዮጵያ መጥፋት አለበት በኋላ ነፃነታችን እናውጃለን ብለው ወደ ትጥቅ ትግል የገቡት የቀይ ባህር አፋሮች የሚባሉት የምረቃ ወታደሮች የሚመረቁበት የምረቃ ስነ ስርዓት ነበር። በዛን እለት ነው እናቶ ጌታቸው ረዳና አቶ ሬድዋን ሁሴን ወደ ስፍራው ያቀኑት ማለት ነው። ይህ የምታዩት ቤት የምግብ ኃይሌ ወይም የጀነራል ምግብ ኃይሌ የህዋቱ ጀነራል ቤት ነው። እንግዲህ ጂ ፕላስ ዋን ነው። እንዴት እንደተሰራ ተመልከቱት። ከኢትዮጵያ ህዝብና መንግስት ከኢትዮጵያ ህዝብ ንብረት በተዘረፈ ገንዘብ ነው ይህ ህንጻ የተሰራ። መሬት ላይ ያለው ነጻ መሬት ላይ ያለው የትግራይ ታጣቂ የነበረው ሰራዊት የእነ ጌታቸው ረዳ ስምረት የሚባለው ፖለቲካ ፓርቲ መመስረቱ፣ ከዛ ሲቀጥል የኢትዮጵያ ባለስልጣናት በቀደም ቡሬ ሂደው በዛው ቅጽበት የቀይ ባህር አፋሮች የምረቃ ስነስርዓት መጀመሩን አንድ ላይ አገናኝተን ስንመለከት ኢትዮጵያ አፋር ትሁን ብለ ጨርሶታል። ኢትዮጵያ ለማሸነፍ ኢትዮጵያ አሳደገቻችሁ። በቃ ጥጋብ ማለት የመጨረሻ በዚህ ምድር ላይ ይላሉ አፋሮች። በዚህ ምድር ላይ ሕክምና መፍትሄ ያልተገኘለት ችግር ብሎ ጥጋቡ ነው። በበደልም ውስጥ ሆነ በጭቆናም ውስጥ ሆነህ ቂም ሳታሳድር በህዝብህ ላይና በሀገርህ ላይ ቂም ሳትይዝ ተመልሰህ ወደ የሀገርህን ሉዓላዊነት ለማስከበር ደም ለመክፈል አጥንት ለመከስከስ ፈቃደኛ ስትሆን ከዚህ በላይ አፋር መሆን ኢትዮጵያን እንደሚያድን ማሳያና ማስረጃ የለም። አፈር መርቶ አፋሪ መርቶ ጎረቤት አድርጎ ለሰ ጎረቤት አድርጎ ለሰጠንክ ፈጣሪ ምስጋና ይገባላል እኛ ደግሞ በቃ ኢትዮጵያ ቢላደረገን ምስጋና ይገባው።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 እየቃኘን ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በአቶ ጌታቸው ረዳ ከዚህ በፊት እንደሚመሰረት የተነገረለት እና እሳቸው እንደሚመሩት የሚታወቀው ስምረት ፓርቲ የተባለው በትግራይ ክልል እንቅስቃሴ ላይ ተመስርቶ በአቶ ጌታቸው ረዳ እንደሚመሰረት የተነገረለት እና እሳቸው ከህወሀት ፓርቲ ከተነጠሉ በኋላ እንዲሁም የትግራይ ጊዜያዊ አስተዳደርነታቸውን ከለቀቁ በኋላ አዲስ ፓርቲ ይዘው እንደሚመጡ ሲናገሩ እንደነበረ የተለያዩ መረጃዎች በየጊዜው የወጡ ነበር። በትላንትናው ዕለት የስምረት ፓርቲ ይፋዊ የመስረታ ቀን እንደነበር እና ፓርቲው የመስረታ ጉባኤውን በተሳካ ሁኔታ ማከናወኑን የሰማንበት ሁኔታ ነው ያለው። በዚሁ መሰረትም አቶ ጌታቸው ረዳ የስምረት ፓርቲ ፕሬዚዳንት ሲሆኑ፣ አቶ ነጋ ሰፋ ተቀዳሚ ምክትል ፕሬዚዳንት እንዲሁም አቶ ሀፍቱ ኪሮስ ምክትል ፕሬዚዳንት፣ ወይዘሮ ሰብለ ካህሳይ የጽህፈት ቤት ኃላፊ ሆነው የተሰየሙበትን ሁነት ትላንትና ተመልክተናል። እነዚህን አራት ሰዎች ጨምሮ በተጨማሪ እንደገና ፕሮፌሰር ክንደያ ገብረ ህይወት እንዲሁም አልማዝ ገብረ ጻዲቅ እና ብርሃነ ገብረ ክርስቶስ በአጠቃላይ ሰባቱ ሰዎች ማለት ነው፣ የፓርቲው የስራ አስፈጻሚ አባላት መሆናቸውን በትላንትና ዕለት ይፋ ተደርጓል ማለት ነው። በሰሜኑ ጦርነት ጊዜ ከህወሀት ጋር አንድ ላይ ሆነው ወደ በረሃ ገብተው የነበሩት በወቅቱ የመቀሌ ዩኒቨርሲቲ ፕሬዚዳንት የነበሩት ፕሮፌሰር ክንደያ ገብረ ህይወት እንዲሁም ብርሃነ ገብረ ክርስቶስ በተወሰነ ደረጃ በፖለቲካ እንቅስቃሴያቸው የምናውቃቸው ናቸው። እኔ እኔ በተናጠል በግሌ የማቃቸውን እነሱን ነው። ከዛ በተረፈ ያሉት ስራ አስፈጻሚ ላይ የተካተቱትን ሰዎች በፖለቲካ እንቅስቃሴ ውስጥ ከዚህ በፊት ስማቸውንም ሰምቸውም አላቅም። እንግዲህ ምን አይነት ለውጥ ይዞ ሊመጣ ይችላል፣ ምን አይነት አንድምታ አለው የሚለውን ይሄ ፓርቲ መመስረቱ ምን ውጤት ሊያመጣ ይችላል፣ በተለይ ከህወሀትና ከሻዕቢያ ጋር ተያይዞ የምን አይነት ውጤትና አንድምታ ሊኖረው ይችላል መመስረቱ የሚለውን በደንብ በጥልቀት የምንመለከተውን የሚሆነው ከዛ ጋር ተያይዞ እንግዲህ የስምረት ፓርቲ ምስረታ ሲነሳ በቀጥታ የሚገናኘው ከህወሀት ጋር ነው። በህወሀት ቤት ውስጥ የሚፈጥረው ውዥንብርና መወዛገብ የተለመደ ወይም ደግሞ እጅግ በጣም ከባድ እንደሚሆን ይጠበቃል። ምክንያቱም አብዛኛው የትግራይ ህዝብ ለውጥ ፈላጊ መሆኑን እና ከለውጥ አራማጅ ወገኖች ጋር በተለይም ከነ አቶ ጌታቸው ረዳ ጋር እንደሚሰለፍ ይጠበቃል እና ከዛም ጋር ተያይዞ ታጣቂዎቹ በራሳቸው ለውጥ እንደሚፈልጉ የትግራይ ሰላም ሰራዊት የሚባል እንደወጣ ከህወሀት ታጣቂዎች መካከል ማለት ነው ከዛም በፊት ሀራ መሬት ላይ ሄደው የትግራይን ህዝብ ከዚህ በኋላ ወደ ጦርነት የሚያስገባ ማንኛውም አካል ቢመጣ እሱን ለመውጋት ዝግጁ ነን ብለው ሀራ መሬት ላይ መሽገው የተቀመጡ የትግራይ ታጣቂ አባላት እንዳሉ ይታወቃል። እነሱ ሁሉ እንግዲህ ይሄ ስምረት ፓርቲ የሚባለው ፓርቲ በመመስረቱ አንድ አማራጭ የትግራይ ህዝብ አገኘ። ሌላውም ደግሞ ፖለቲካ ውስጥ መንቀሳቀስ የሚፈልገውም ሰው ከህወሀት የሃምሳ ዓመት የፖለቲካ አዙሪት ወጥቶ በአዲስ እሳቤ ለመንቀሳቀስ የሚችልበትን እድል ያገኘበት እውነት ነው የተፈጠረው። እንግዲህ ህወሀትስ በበኩሏ ምን እያደረገች ነው? እነ አቶ ጌታቸው ረዳ አዲስ ፓርቲ አዲስ አበባ ላይ ሲያቋቁሙ እነ ደብረ ጽዮን እና አቶ ታደሰ እነ ጀኔራል ታደሰ ወረደ ምን እያደረጉ ነው የሚለውን ነገር ስንመለከት ህወሀት በህይወት እስካለ ድረስ ከጦር ሰባቂነትና ከጦርነት ነጋሪት ጉሰማ እንደማይላቀቅ ይጠበቃል። እስከዛሬ ዛሬ በተደጋጋሚ ስንሰማቸው የነበሩት ጽምዶ በሚሉት እንዲሁም በተለያየ እንቅስቃሴ የተለያዩ አሸባሪዎች ጋር በመተባበር የኢትዮጵያ መከላከያ ሰራዊት ጋር ጦርነት ለመግጠም የተለያዩ እንቅስቃሴዎች እያደረጉ እንደነበር ይታወቃል። በዚህ ሳምንትም በተለይ በተለይ ሱዳን አካባቢ ተቀምጦ ያለው አርሚ ሰባ ሁለት ነው፣ አርሚ ሰባ የሚሉት አንድ ታጣቂ ቡድን አላቸው። እነሱ ወታደራዊ ትርኢት ሲያሳዩ የነበረበት ሁኔታ ነው ያለው በህወሀት በኩል። እንግዲህ ከዚህ በፊት በሰሜኑ ጦርነት ጊዜ ያን ሁሉ ወታደር አሰልፈው ስቴዲየም አስገብተው ላውንቸር እያሸከሙ ብሬን ና አዲሽ ቃ ያሰለፉ የወታደራዊ ሰላማዊ ሰልፍ ወይም ትርኢት ሲያሳዩ እንደነበር ይታወቃል። ከዛ በኋላ በሶስት ተከታታይ ዙር በለኮሱት ጦርነት የትግራይ ህዝብ ከአንድ ሚሊየን በላይ ወጣቶቹን ልጆቹን እንዳጣና እንደሰዋ የሚታወቅ ነው። ከዛ በኋላ ከፕሪቶሪያ ስምምነት በኋላ እንኳን መማርና መቀየር መለወጥ አቅቷቸው እነ ጌታቸው ረዳ እነ ጀነራል ጻድቃን ገብረ ትንሣኤ ከውስጣቸው ወጥተው ወደ አዲስ እሳቤ ወደ አዲስ አመለካከት የትግራይን ህዝብ ወደ ዲሞክራሲ ና ወደ ሰላሙ ሊመልስ የሚችል አዲስ እንቅስቃሴ ሲጀምሩ እነ ደብረ ጽዮን ዛሬም የጦር ነጋሪት እየጎሰሙ ወታደር እያስታጠቁ ያለበት ሁኔታ ነው ያለው። ተዚያስ፣ አርሚ ሰባ ሁለት የሚባለው ሱዳን ውስጥ እንደዛ አይነት ትርኢት እያሳየ ከሆነ እነ ደብረ ጽዮን ደግሞ እንደተለመደው ተለመደው በየስብሰባው መሃል እንደሚያደርጉት እናቶ ታደሰ ወረደ እና ደብረ ጽዮን አንድ ላይ ሆነው መድረክ ላይ ዳቦ እየቆረሱ እና ይሄንን መጨረሻ የሌለው መቋጫ የሌለው ህዝባዊ ኮንፈረንስ እያሉ ስብሰባም ያካሄዱበት ሁኔታ እንደቀጠሉ ነው ያለው። ዳቦ መቆረስ ብቻ ሳይሆን አሁን የትግራይንም መሬት መቆራረስ ጀምሯል። ታጣቂው ሰልፍ ወጥቶ አደባባይ ወጥቶ በየስቴዲየሙ በየአደባባዩ ጥያቄ ማንሳት በጀመረበት ሰዓት የተለያዩ ጥቅማጥቅሞችን ያነሳ ታጣቂ እንደመሆኑ መጠን በጀነራሎቹ በኩልና በጊዜ አስተዳደሩ እንዲሁ በህወሓት በኩል ለታጣቂው ይሰጥ የነበረው ምላሽ አስፈላጊውን ጥቅማጥቅም እናሟላለን፣ መሬት እንሰጣለን፣ ገንዘብ እንሰጣለን ለታጣቂው የሚል የማባቢያ ቃል ሲገቡ እንደነበር እናስታውሳለን። ነገር ግን አሁን ባለው ተጨባጭ ሁኔታ ታጣቂው የጥቅማ ጥቅም ያነሳ ቢሆንም ህወሓት ግን እያደረገ ያለው በተቃራኒው ነው። ከትላንት ወዲያ የሰማነው መረጃ የሚያስረዳው በየደረጃው በየእርከኑ ላሉ በየመዋቅሮ ውስጥ ላሉ የሰራዊቱ መሪዎች ከኮሎኔል ከሌቴና ኮሎኔል ጀምሮ እስከ ጀነራሎች ድረስ መሬት እየተሸነሸነ እየተሰጠ ያለበት ሁኔታ ነው እንዳለ ነው እየሰማን ያለ ነው እና እነ ምግበይ እነ ወርቅ አይኑ ምናምን የሚባሉትን ባህላዊ ጀነራሎች ጨምሮ ወደ አምስት ለሚሆኑ ጀነራሎች አምስት መቶ ካሬ ሜትር ቦታ እንዲሁም ወርታቸው ወረድ እያሉ በኮሎኔል እንዲሁም በሻለቃ በተለያዩ ማዕረግ ላይ ላሉ ሰዎች ደግሞ ሁለት መቶ እስከ መቶ አርባ ካሬ ሜትር ድረስ ቦታ እየሸነሸኑ እየሰጡ እንደሆነ ያሉት መረጃዎች ያስረዳሉ። ምን አይነት ምላሽ ነው አሁን እየተሰጠ ያለው? በሕወሓት በኩል ሰራዊቱ ጥያቄ ያነሳው ወይም ታጣቂው ጥያቄ ያነሳው እነዚህ ባህላዊ ጀነራሎች የሚመሩት ጦርነት ከዚህ በኋላ በኢትዮጵያ በትግራይ ምድር አይፈጠርም። እኛም ለእናንተ መስዋዕት አንሆንም። እናንተ ለእናንተ ስልጣን ፍላጎት የእናንተ የስልጣን ጥማት ባላለቀና ባረካ ቁጥር እኛ መስዋዕት የምንሆንበት ምንም ምክንያት የለም። በዛ ላይ ደግሞ ደሞዛችን እንኳን አልተከፈለንም የሚል ጥያቄ ታጣቂው ሲያነሳ ለጀነራሎች መሬት መስጠት ምንም የሚሉት ነው። የህወሀት ቀልድ አይጠገብም፣ አያልቅም። እነ ምግበይ ከዚህ በፊት አንድ መቶ ሚሊዮን ብር የሚያወጣ ቤት ቦሌ ላይ አስቀምጠው መቶ ሀያ እና መቶ ሚሊዮን ለመሸጥ እየተደራደሩ የነበረበት የስልክ ልውውጥ እንደወጣ እናስታውሳለን። አሁን የዛን አይነት በየሀገሩ በየከተማው መቀሌም ቤት የላቸውም ተብሎ አይታሰብም። እነሱ ይህ የምታዩት ቤት የምግብ ሀይሌ ወይም የጀነራል ምግብ ሀይሌ የህወሓቱ ጀነራል ቤት ነው። እንግዲህ ጂ ፕላስ ዋን ነው፣ እንዴት እንደተሰራ ተመልከቱት። ከኢትዮጵያ ህዝብና መንግስት ከኢትዮጵያ ህዝብ ንብረት በተዘረፈ ገንዘብ ነው የህንፃ የተሰራው ወይም የተገነባው። የሙስና ቪላ ማለት ይቻላል። የሚገርመው ነገር ይህ ቤት በመንግስት ቁጥጥር ስር ሲውል ግቢ ውስጥ አዲስ ሀመር መኪና ተገኝታለች። ለሚመለከተው የህግ አካል ተወስዷል። እንደዚህ አይነት በዝርፊያና በሌብነት በወርቅ ዝርፊያ በተለያዩ የጦር መሳሪያ ዝውውር ውስጥ እየተሳተፉ በተለያየ መንገድ ሀብታቸውን ላካበቱ ባህላዊ ጀነራሎች እንደዚህ አይነት እንደገና የአምስት መቶ ካሬ ሜትር ቦታ መስጠት ጥቅም የጥቅም ጥያቄ ባነሳው በተለያየ ጊዜ ህውሃት ሊጠቀምበት ሲጠቀምበት የኖረውን የታጣቂውን ጥያቄ መልስ ማሳጣት እና የነሱን ጥያቄ በመናቅ ገለ ጀነራሎቹ ትኩረት እንደሚሰጥ ያሳየበት ሁኔታ ነው ያለው። ይሄንን ጥጋብ እነ ጀነራል ታደሰ ወረደ እንዲሁም እነ ደብረ ጽዮን እያሳዩ ያሉትን እብሪትና ጥጋብ በአንድ ቃል እንግለጸው ብንል፣ ከዚህ በፊት የአፋር ክልል ፕሬዚዳንት የነበሩት ማነው፣ የአፋር ክልል ፕሬዚዳንት የሆኑት አቶ አወል አርባ የተናገሩት አንድ ቪዲዮ ነበረ። እሱ በደንብ ስለሚገልጸው የነደብረ ጽዮንን ጥጋብና አብሪት እሱን ልጋብዛችሁና ተመልሽ ይመጣለን። ኢትዮጵያ አሳደገቻችሁ በቃ ጥጋብ ማለት የመጨረሻ በዚህ ምድር ላይ ይላሉ፣ አፋሮች በዚህ ምድር ላይ ሕክምና መፍትሄ ያልተገኘለት ችግር ብሎ ጥጋቡ ነው። ጁንታን እንዲያወጋን ሲዋስ ጁንታ ደግሞ ማለት ነው ኢትዮጵያን ትግራይን ታላቅ ትግራይ ለማድረግ ታላቅ ትግራይ ለመፍጠር ለመመስረት ኢትዮጵያ መጥፋት አለበት። ቪዲዮች ላይ አይቻለሁ። አንደኛው ምንድን ነው የሚለው ሁሉ በላይ በዚህ በህይወቴ የሚያስደስት ነገር ብኖር ይላል ሁሉ በላይ በዚህ ህይወት ውስጥ ማለት ኢትዮጵያን ስትፈርስ ባክራን ባይኔ ማየት የሚያስደስት ይላል። ለሌላ አማራን ተው፣ አፋርን ተው፣ ኢትዮጵያን ተው፣ ኢትዮጵያን ዝምንቷል ለራሱ ህዝብ የማያስብ የማይራራ ማለት አውሬ ማለት፣ ለፖለቲካ ለስልጣን ትርፍ ለፖለቲካ ትርፍ የራሱ ወገን ዝንብ ልክ እንደ ቅጠል የሚያራግፍ ኃይል ነው። ደንታ የሌለ ማለት አይዞህ ቀጥል ነው ይሄ ግንባር ማለፍ አይቻለኝ ከባድ ነው፣ ስለ ዝም ብለህ ግፋው ተደጋግሚ ግፋውና ያው ይለክ ነው እዚህ ሀገር ላይ መፍትሄ የታጣለት አማራጭ ያጣንለት እንዲህ ቢደረግ ይሻላል ብለን መድኃኒት እና መፍትሄ ያጣንለት ጉዳይ ጥጋቡ ነው ይላሉ። አሁን ታደሰ ወረድና ደብረ ጽዮን ገብረ ሚካኤል አንድ ላይ ተቀምጠው በየህዝባዊ ኮንፈረንሱ እየተሰበሰቡ ዳቦ የሚቆርሱት መሬት እየሸነሸኑ ለጀነራሎቻቸው ለባህላዊ ጀነራሎቻቸው ማለት ነው ለነሱ የሚያድሉት ታደሰ ወረድና ጌታቸው ረዳ ማን ነው? ታደሰ ወረደና ደብረ ጽዮን አሁን አንድ ላይ በአንድ ጫማ ውስጥ የገቡ ወይም የቆሙ ሰዎች አይደሉ? ታደሰ ወረደ የነ ደብረ ጽዮን ጉዳይ እያስፈጸመ አይደለም ብሎ የሚገምት ሰው አለ? አሁን እኔ አንድ አባባል አለ፣ የጠፋብህን በሬ ከሌባው ጋር አብረህ ብትፈልገው አታገኘውም ይባላል። ፌዴራል መንግስት ትግራይ ክልል ውስጥ የጠፋውን ሰላም ትግራይ ክልል ውስጥ ያጣውን መረጋጋት የትግራይ ህዝብ የሚፈልገውን ሰላማዊ ኑሮ የሚፈልገው ሰላሙን ከነሱት ከነደብረ ጽዮን እና ከነታደሰ ወረደ ጋር ሆኖ ነው። ስለዚህ የጠፋብህን በሬ ከሌባው ጋር አብረህ የምትፈልገው ከሆነ በፍጹም ልታገኘው አትችልም እንደሚባለው የጠፋውን የትግራይ ሰላም ሰላሙን ከሚረብሹት አሸባሪዎች ጋር አንድ ላይ ሁኝ የፈልገዋለሁ ብትል ሊሆን የሚችል ነገር አይደለም እና በአጠቃላይ ህወሐት እያደረገ ያለው ነገር ይሄ ነው። ከሰሞኑ ባለው እንቅስቃሴ ማለት ነው በቅርበው የኢትዮጵያ ባለስልጣናት አቶ ሬድዋን ሁሴን፣ አቶ ጌታቸው ረዳ እንዲሁም የተለያዩ የመንግስት ከፍተኛ ባለስልጣናት በአሰብ ድንበር ላይ በምትገኘው ቡሬ ከተማ አካባቢ ተገኝተው ነበረ እና ምንድን ነው እነዚህ ባለስልጣናት ወሳኝ ሆኑ? የኢትዮጵያ የደህንነት እና የመረጃና ደህንነት ቢሮ ኃላፊ እንዲሁም የምስራቅ አፍሪካ ጉዳዮች አማካሪ ለጠቅላይ ሚኒስትሩ የሆኑት አቶ ጌታቸው ረዳና አቶ ሬድዋን ሁሴን በተደጋጋሚ ወደ አፋር ክልል ሲሄዱ እንደነበረ ከዚህ በፊት እናስታውሳለን። አሁንም ከባሌ ወደ ቡሬ በተባለው መሰረት ወደ አሰብ ወደብ መጨረሻ ድንበር ላይ በምትገኘው ቡሬ የምትባለው ከተማ ውስጥ የገቡበት ምክንያት ምንድነው ስንል ብዙ መረጃዎችን ለማፈላለግ ሙከራ አድርገን ነበረ። ነገር ግን ከውስጥ ከመንግስት በኩል የተሰጠ ምንም አይነት መግለጫም የለም፣ የዜና ሽፋንም አልተሰጠውም ወደዛ መሄዳቸው። ነገር ግን እነሱ እዛ ከሄዱ በኋላ እዛ ከሄዱ በኋላ የአፋር የቀይ ባህር አፋሮች የሚባሉት በኤርትራ ላይ ነፍጥ አንስተው በኢሳያስ አፈወርቂ አገዛዝ ተማረው ከዚህ በኋላ ነፃነታችን እናውጃለን ብለው ወደ ትጥቅ ትግል የገቡት የቀይ ባህር አፋሮች የሚባሉት የምረቃ ወታደሮች የሚመረቁበት የምረቃ ስነ ስርዓት ነበር። በዛን እለት ነው እነ አቶ ጌታቸው ረዳና አቶ ሬድዋን ሁሴን ወደ ስፍራው ያቀኑት ማለት ነው። ምን አገናኘው? የቀይ ባህር አፋሮች የምረቃ የወታደሮች ምረቃ በዓል እና እናቶ ሬድዋን ወደዛ የሄዱበት ምክንያት ምን አገናኘው ካላችሁ ሻዕቢያ የሚባለው አሸባሪ ቡድን ኢትዮጵያን የሚያበጣብጠው እና ኢትዮጵያን የሚረብሸው በቀጥታ ጦርነት አውጆ አይደለም። የተለያዩ ታጣቂዎችን ከኢትዮጵያ መንግስት አጌንስት እንዲቆሙ በማድረግ ኢትዮጵያን የማፍረስ አጀንዳውን በራሷ በኢትዮጵያ ልጆች እንዲፈርስ የማድረግ እቅድ ነው እየተጫወተ የሚገኘው ስለዚህ እኛም ከዚህ በፊት አቶ ጌታቸው ረዳ የኤርትራን ተቃዋሚዎች በአሜሪካን ሀገር ተገኝተው አነጋግሯቸው የሚል መረጃ እየሰማን ነበር፣ ገና የምስራቅ አፍሪካ ጉዳዮች አማካሪ ሆነው እንደተሾሙ ማለት ነው። ከዛ ጋር አያይዘን ስናገናኘው እነዚህን የቀይ ባህር አፋሮች እየመራና እያደራጀ እያሰለጠነ ያለው የኢትዮጵያ መንግስት ነው፣ ብሔራዊ ደህንነት ነው፣ እንዲሁም እና አቶ ጌታቸው ረዳ ናቸው ወደሚለው ድምዳሜ እንድንጠጋ ያደርገናል ማለት ነው። ምክንያቱም ከሶስት ወር በፊት አቶ ጌታቸው ረዳ አፋር ክለጅ ሂደው ከአቶ አወል አርባ ጋር ስብሰባ አድርገው እንደነበር እናስታውሳለን። ያ ስብሰባ ይህንን የወታደራዊ ስልጠና የማስጀመር እና ሰራዊቱን በትጥቅም በስልጠናም የማደራጀት ፍላጎት እንደነበር የምንረዳበት ሂደት አለ። ከወር በኋላ ይሄ ሰራዊት ሰልጥኖ ሲጨርስ በምረቃ በዓሉ ላይ ወደ ቡሬ ያቀኑበት ምክንያት እዛ የመረቃ ስነ ላይ ለመገኘትና ጦርነቱ የሚጀመርበትን ሂደት ወይም ወደ ጦርነት የምንገባበትን መስመር ለማስመር የሄዱበት ሁኔታ ነው ያለው። አቶ ሬድዋን ሁሴንና አቶ ጌታቸው ረዳ የሚያደርጉትን እንቅስቃሴ በጣም በአንክሮ ማየት ያስፈልጋል። ምክንያቱም አሁን ባለው የኢትዮጵያ ፖለቲካ እንቅስቃሴ ውስጥ በጣም ወሳኝ የሆነ ሚና እየተጫወቱ ያሉ ወሳኝ ሰዎች ናቸው ሁለቱ ሰዎች። አቶ ሬድዋን ሁሴን አብቹ መጥቶ ካተረፈልን ሰዎች መካከል አንዱ አቶ ሬድዋን ሁሴን ነው። ሕወሓት በማይገባው ቦታ ላይ አስቀምጦት አቶ ሬድዋንን ይሄን የመሰለ ጭንቅላት ሳይጠቀምበት በዘረኝነት ፖለቲካ ተብትቦ እንደይሄድን ነው ምናምን በሚባል ፓርቲ ውስጥ የዘረኝነት ፓርቲ ውስጥ ገብቶ ይሄን የመሰለ አእምሮ ሳይጠቀምበት ሊያጠፋው ወይም ሊያከሽፈው የነበረውን ምርጥ አእምሮ አብቹ መጥቶ በሚገባው ቦታ ላይ ሲያስቀምጠው ምን አይነት ለኢትዮጵያ የሚጠቅም ስራ እየሰራ እንደሆነ እና የጂኦፖለቲክስ እውቀቱ፣ የአመራር ብስለቱ እጅግ በጣም ጠንካራ ወሳኝ የሆነ ወጣት መሪ መሆኑን ያስተዋልንበት ነው አቶ ሬድዋን ሁሴን። አቶ ጌታቸው ረዳ የስምረት ፓርቲን ምስረታ ተከትሎ በምስራቅ አፍሪካ እንዲሁም በተለያዩ አካባቢዎች የሶማሌ፣ የኤርትራ፣ የሱዳን፣ ደቡብ ሱዳን ምናምን የምትሏቸው አካባቢዎች ያለውን የፖለቲካ ሁኔታ በደንብ ጠንቅቆ የሚያቅ፣ በተለይም ህወሀትና ሻዕቢያ በቀጠናው ላይ የሚያደርጉትን የማተራመስ እቅድ በብስለት የሚያጠና የሚከታተል እንዲሁም መረጃ በማቅረብ እና እርምጃ በመውሰድ በኩል የሚያደርገው የማማከር አገልግሎት ወይም የቀጠናውን ፖለቲካ የማጥናትና የመስራት ስራው እንዳለ ሆኖ የስምረት ፓርቲን ሲመሰረት ስምረት ፓርቲ ሲመሰረት ህወሀትን ከትግራይ ክልል የፖለቲካ እንቅስቃሴ ውስጥ ማጥፋት ማለት ለኢትዮጵያም ውለታ እንደመዋል ይቆጠራል። ምክንያቱም ህወሀት እና ሻዕቢያ ናቸው ኢትዮጵያን እያተራመሱ ያሉት። ስለዚህ ስምረት ፓርቲ በመመስረቱ ትግራይ ክልል ብቻ ሳይሆን መላው ኢትዮጵያ ሰላም እንዲሆን ሰላም እንዲሰፍን በኢትዮጵያ ሰማይ ስር እየሰራ ያለ ሰው ነው፣ አቶ ጌታቸው ረዳ ማለት ነው። እና ጀነራል ጻድቃን በትግራይ ክልል እየመሩ ያሉትን ህዝባዊ እንቢተኝነት በጋራ ተመልክተን አያይዘን ከአቶ ጌታቸው ረዳ ፓርቲ እንቅስቃሴ ጋር ማለት ነው። እንግዲህ የቀይ ባህር አፋር ተመርቋል፣ እና እነዚህን ታጣቂዎች ሲመለከት አብዛኛው ሰው ጦርነት ሊጀመር ነው ምናምን፣ የኢትዮጵያ መንግስት ከኤርትራ ጋር ጦርነት ሊገባ ነው ምናም ይላል። ጦርነቱ ከተጀመረ ቆይቷል ሸኔ ህወሀት ፋኖ ምናምን የምትላቸው የተለያየ ታጣቂነን ብለው በተለያየ አውድ በተለያየ አቅጣጫ ጦርነት የከፈቱብን፣ የኢትዮጵያ መከላከያ ሰራዊት ግን እስካሁን ዲፌንድ እያደረጋቸው የቆየው ወደ ኦፌንሲቭ ስትራቴጂ ወይም ወደ ማጥቃት እርምጃ ያልገባበት ነገር ግን የመከላከል እርምጃ እየወሰደ እስካሁን የቆየበት ጦርነት በየአቅጣጫው ተከፍቶብን ነበር። እኛ ማጥቃት ስንጀምር ከሆነ ጦርነቱ ተጀመረ የሚባለው፣ አሁን ነው የሚጀምረው አሁን። ነገር ግን በሶማሊያም በሱዳን በኩልም በደቡብ ሱዳንም የሚመጣብንን ጠላት ለማክሸፍና ለመምታት የኢትዮጵያ መከላከያ ሰራዊት 24 ሰዓት ግንባር ላይ ነው ያለው። ያ እንዳለ ሆኖ ኢሳያስ አፈወርቂ እና ግብጾች የሚልኩብንን የፕሮክሲ ዋር መከላከሉ እንዳለ ሆኖ አሁን የአፋር የቀይ ባህር አፋሮች የጀመሩት እንቅስቃሴ በቀጥታ ጦርነቱ የሚጀመረው በአፋር በኩል እንደሆነና ያንን ደግሞ ለማሳካት አፋር የሚባሉ የኢትዮጵያ ጀግኖች ከኢትዮጵያዊነታቸው ዝቅ ብለው የማያውቁ እንኳን እኛ ግመሎቻችን የኢትዮጵያን ባንዲራ ያቋታል የሚሉት እነ ሱልጣን አሊሚራ የሚናገሩለት የተናገሩለት የአፋር ጀግናው የአፋር ሕዝብ የቀይ ባህር አፋሮች ጋር አንድ ላይ በመሆን ከኢትዮጵያ መከላከያ ሰራዊት ጋር በጋራ በመሆን የአሰብ ወደብን ወደ ኢትዮጵያ ይዤ ይመለሳለሁ፣ የኢሳያስ አፈወርቂ መንግስት በአፋር ሕዝብ ላይ የዋለውን ግፍና በደል ከዚህ በኋላ የሚሸከም ትከሻ የለንም ሲሉ በረሃ ገብተው በምታዩት መልክ ወደ ግንባር እየተመሙ ያለበት ሁኔታ ነው ያለው። አቶ አወል አርባ ከዚህ በኋላ ምን ከዚህ እንቅስቃሴ ጀርባ ምን ኃላፊነት አላቸው ወይም ምን አስተዋጽኦ አላቸው ብሎ የሚጠይቅ ሰው ካለ እነሱም ብቻ ሳይሆን የቀይ ባህር አፋሮችን ብቻ ሳይሆን ሀራ መሬት የሚባለው የአፋር መሬት ላይ ሂደው የሰፈሩት የህወሀት ታጣቂዎች ራሳቸው በአፋር መንግስት ድጋፍ የሚደረግላቸው እንደሆኑ መገመት ይቻላል። ስለዚህ ሀራ መሬት ላይ ያለው ነፃ መሬት ላይ ያለው የትግራይ ታጣቂ የነበረው ሰራዊት የነጌታቸው ረዳ ስምረት የሚባለው ፖለቲካ ፓርቲ መመስረቱ፣ ከዛ ሲቀጥል የኢትዮጵያ ባለስልጣናት በቀደም ቡሬ ሂደው በዛው ቅጽበት የቀይ ባህር አፋሮች የምረቃ ስነስርዓት መጀመሩን አንድ ላይ አገናኝተን ስንመለከት በቀጥታ የኤርትራ ጦርነት ሊጀመር ጫፍ ላይ እንደደረሰ የምንከታተልበት ሁኔታ ነው ያለው። ኢትዮጵያ ማሸነፍ ከፈለገች አፋር ትሁን ይላሉ አቶ አወል አርባ። እሳቸው የሚሉትን ቪዲዮ ልጋብዛችሁና የፕሮግራማችን መቋጫ እናደርጋለን። ዳንኤል ክብረት

ኢትዮጵያ ማሸነፍ ከፈለገች አፋር ትሁን። ለምንድን ነው አፋር ትሁን ያሉት እሳቸው? አፋር ከኢትዮጵያዊነቱ ዝቅ ብሎ አያውቅም። ወያኔ በአፋር ሕዝብ ላይ የዋለውን በደል ያሳደረውን ግፍና መከራ አብዛኛው የኢትዮጵያ ሕዝብ ትኩረት ሰጥቶ ተከታትሎት የሚያውቅ አይመስለኝ። ነገር ግን አሁን የቀይ ባህር አፋሮች የሚናገሩትን ነገር ስትመለከቱ ሻዕቢያና ህዋሃት በአፋር ሕዝብ ላይ ምን አይነት በደል እንደፈጸሙበት በትክክል መረዳት ይቻላልና እስከዛሬ ግን ቢያንስ የነዚህን በአፋር ህዝብ ላይ የደረሰውን ግፍና በደል አብዛኛው ኢትዮጵያዊ ትኩረት ሰጡ አልተከታተለውም ሳይሉ ቂም በቀል ሳይዙ ወይም በኢትዮጵያ ህዝብ ላይ ቂም ሳያሳድሩ አሁንም የኤርትራ መንግሥት በግፍ የወሰደውን የአሰብ ወደብ ያለ አግባብ ያለ ፍላጎት ወደ ኤርትራ የተካለለውን የአፋር ህዝብ መልሰን ይዘን ወደ ኢትዮጵያ እንመጣለን እያሉ ነው። አፋር ኢትዮጵያ ማሸነፍ ከፈለገች አፋር ትሁን ማለት ይሄ ነው። በበደልም ውስጥ ሁነህ በጭቆናም ውስጥ ሁነህ ቂም ሳታሳድር በህዝብህ ላይና በሀገርህ ላይ ቂም ሳትይዝ ተመልሰህ ወደ የሀገርህን ሉዓላዊነት ለማስከበር ደም ለመክፈል አጥንት ለመከስከስ ፈቃደኛ ስትሆን ከዚህ በላይ አፋር መሆን ኢትዮጵያን እንደሚያድን ማሳያና ማስረጃ የለም። እኔ ከዚህ በፊት አፋር የኢትዮጵያ ጨው ነው ብያለሁ። አፋር የኢትዮጵያ ጨው ነው ማለት አፋሮች የኢትዮጵያዊነታቸው፣ ስነ ምግባራቸው፣ አስተዳደራቸው፣ የአንድነታቸው ዳጉ በሚለው ደረጃ ያላቸው የመረጃ መረብ ግንኙነት በሙሉ የሚያሳየን ኢትዮጵያ እንደዛ የተሳሰረ ማንነት ሊኖረን እንደሚገባና በምንም አይነት ሁኔታ ውስጥ ከኢትዮጵያዊነት ዝቅ ማለት አስፈላጊ እንዳልሆነ ወይም ደግሞ የማይጠቅም እንደሆነ ከአፋሮች ልንመለከት ይገባል። ወይም ከዛ መማር እንችላለን ማለት ነው። በአጠቃላይ በሶማሊያ በደቡብ ሱዳን በሱዳን በተለያዩ አቅጣጫዎች የፕሮክሲ ዋር እየተላከብን እስከ ዛሬ ስንታመስ የኖርነውን ጦርነት ዛሬ በአፋር ግንባር በኩል ጀምረን ከአሰብ ወደብ 45 ኪሎ ሜትር የምትገኘው ቡሬ ከተማ ላይ የተመረቀው የቀይ ባህር አፋሮች ሰራዊት ከኢትዮጵያ መከላከያ ሰራዊት ላይ ጋር አንድ ላይ በመሆን በአጭር ጊዜ ውስጥ የአሰብ ወደብ ወደ ኢትዮጵያ ተመልሶ የሚመጣበት ከዛም ሲያልፍ ኢትዮጵያ በፕሮክሲዋር እየታመሰች የምትኖርበት እድል ስለሌለ አሰብን ብቻ ማስመለስ ሳይሆን ኢሳያስ አፈወርቂን ከተቀመጠበት የበሰበሰ ዙፋን ላይ ገልብጦ መጣል ከዚያም ከ ስምረት ፓርቲ እንዲሁም ከተለያዩ ለውጥ ፈላጊ የትግራይ ወጣቶች እና የትግራይ ህዝብ ጋር በጋራ በመሆን ደብረ ጽዮን የሚባል አሸባሪ ቡድንና ህወሀት የሚባል ዘረኛ ፓርቲ ከኢትዮጵያ ታሪክ ላይ ተፍቆ የሚጠፋበት ቀን ሻአቢያና ህወሀት በአንድ ላይ የሚቀበሩበት እለት በአፋር ግንባር በኩል እየተመሰረተና መቃብራቸው እየተቆፈረላቸው እንደሆነ የተረዳንበት ሁኔታ ነው ያለው። በአጠቃላይ የስምረት ፓርቲ ምስረታ እና የቀይ ባህር አፋሮች የምረቃ ስነስርዓት እንዲሁም ወታደራዊ እንቅስቃሴ የኢትዮጵያ መከላከያ ሰራዊት በአፋር ግንባር በኩል እያደረገ ያለውን እንቅስቃሴ የተመለከትንበት ፕሮግራም ይህንን ይመስላል በቀጠናው ወይም በአካባቢው ያሉ እንቅስቃሴዎችን በተከታታይ እየተከታተልን የምናቀርብላችሁ ነው የሚሆነው ለዛሬ የነበረኝ ፕሮግራም ይሄንን ይመስላል መሆን መልቲ ሚዲያን ላይክ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ስቲከር ና በሱፐር ቻት ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ